ሞያው ጥሩ ነው፣ አሪፍ ነው። እኛ ደግሞ ምርት ምንጠቀመው የሀገራችን ዜጎች ናቸው። የክልል እዚ ሰባ ክልል ምኖሩ ከዚህ መጥቶ ይገዛሉ። አዲስ አበባ፣ ሁሉም ሀገራችን ያለው በቃ ማንም ያው አዲስ አበባን አይተው በእኛ ዋጋ ውስጥ ከነሱ ጋር ስለምንሻሻል እኛ ነው ምንሻል ዋጋ ስታይ፣ እና ብዙ ነገሮች እኛ ነው። ስለዚህ ሁሉም ሰዎች እዚህ መጥቶ ከኛ ምርት ይገዛል። አሁን ለምሳሌ የማደያዎች የማደያ ታንከሮች ድሮ ከአዲስ አበባ ብቻ ነው እንጂ ሌላ ቦታ አልነበረም። አሁን ግን ይሄ ፋብሪካ ከተከፈተ በኋላ የማደያ ታንከሮች እዚህ ሰርተን ሰዎቹ መጥተው እዚህ ወስዶ በቀበት ቅርበት ስራ ሳይደከሙ ብዙ ችግር ሳይደርሱ መጥቶ ወስዶ ገዝቶ ወደ የፈለገ ቦታ መውሰድ ይችላሉ። ሀሳባችን ይህ ፋብሪካ ወደ ከፍተኛ ለመደ ብዙ እንዲያድግና በጣም ዘመናዊ እንደሆነ ፕሮዳክቶቹን አሁን ምን ሰራ ብቻ ሳይሆን ሌሎች ፕሮዳክቶችን ለመጨመር እንፈልጋለን። ፕሮዳክሽን ደግሞ ከፍተኛ ለመድረግ ብዙ ለመድረግ እንፈልጋለን። ወደፊት ደግሞ ኤክስፖርት መድረግ እንድችል እንፈልጋለን፣ ሀሳብ አለን። ጎረቤት ሀገሮችን ኢስት አፍሪካ ሀገሮችን ኤክስፖርት ለመድረግ ሀሳብ አለን። እሱም ስለዚህ ከብዙ እንትን ከአዲስ አበባ 634 ኪሎ ሜትር ተጉዘን በሶማሌ ክልል ጅጅጋ ከተማ ተገኝተናል። ጅጅጋ በምስራቁ የኢትዮጵያ ክፍል ፈጣን እድገት እያስመዘገቡ ካሉ ከተሞች መካከል አንዷ ናት። የከተማ የመሬት አቀማመጥ ለኢንቨስትመንትም ይሁን ለአይን ማራኪ ነች። ከተማዋ ከተመሰረተች ረጅም ዓመታትን ብታስቆጠርም እንደ ሳሂድ ሚ ኢንጂነሪንግ አይነት ማኒፋክቸሪንግ ኢንዱስትሪዎችን ማፍራት የጀመረችው ግን ከቅርብ ጊዜ ወዲህ ነው። ሳሂድ ሳሂድሚ ኢንጂነሪንግ ተኪ ምርት የሆኑ የተለያዩ ከባድ የደረቀና ፈሳሽ ጭነት መኪናዎችን በሀገር ውስጥ በማምረት ላይ የሚገኝ ማኒፋክቸሪንግ ኢንዱስትሪ ነው። ስሜ አባስ አህመድ አብዲ አባስ ይባላለው። የሳሂድ ዋና ስራ አስኪያጅ ነ ሳሂድ ሜታል ኢንዱስትሪ ኢንጂነሪንግ ጅጅጋ ከተማ ነው ዋናው የሚገኘው። ትልቅ ፋብሪካ ነው። በኢስት ሀረርጌ ያለው ፋብሪካ አንደኛ ይሱ ነው። ስለዚህ ብዙ እንቲ እናመርጣልን መኪና ከነተሳቢ ሻልቶን እናመርጣልን ቦቴ ከነተሳቢ እናመርጣልን የማድያ ታንከሮች እናመርጣልን የወርሃውሶቹን አጠቃላይ መሳት እንችላለን። የሳሂድ ሚ ኢንጂነሪንግ ቴክኒካል ኦፕሬሽን ማናጀር አቶ ብርሃኔ እንደገለጹት ተሽከርካሪዎቹ በአለም አቀፍ ደረጃ የተቀመጡ ስታንዳርዶችን በማሟላት እንደሚሰሩ አብራርተዋል። ድርጅታችን ሳልማን ኢንጂነሪንግ ይባላል። እኔ ደግሞ ቴክኒካል ማናጀር ቴክኒካል ፕሮዳክሽን ማናጀር ነኝ። እና የምናመርታቸው ምርቶች የፈሳሽ የደረቅ እና የተቀባር ታንከር አንደርግራውንድ ታንከር የማዲያዎች የሚሆኑ ነው የምናመርተው በአብዛኛው ማለት ነው። እና ጉድስ ጉድስ ቦዲ እናመርታለን። የምናመርታቸው ምርቶች መጀመሪያ ያው ራው ማተሪያል ከውጭ ይመጣል። በሽት ሜታል ነው የሚመጣ። እዚህ ጋር ታጥፎ ተቆርጦ በዲዛይን መሰረት ታጥፎ ተቆርጦ ወደ ያልኳቸው ፕሮዳክቶች ይቀየራል ማለት ነው። ለምሳሌ አሁን የምናየው ስሪ አግዝል ድራይ ካርጎ ትሬይለር ይባላል። እስከ 240 ኩንታል የመጫን አቅም ያለው ማለት ነው እና ይሄ እንዴት እንደተሰራ መጀመሪያ አግዝሉ ከስር አለ። ዋና አግዝሉ የዚህ ተሸካሚ የዚህ ተሸካሚ ከውጭ ይመጣል። ውጭ መጥቶ እነዚህ አግዝሎች ከውጭ ነው የሚመጣ 13 16 ቶን የመሸከም አንድ አግዝል 16 ቶን የመሸከም አቅም አለው። ያው ሶስቱ 16 በሶስት ተባዝቶ የዚ 250 240 ከዛ በላይ ኩንታል የመሸከም አቅም አለው ማለት ነው። ቁመቱም 259 በጎኑ ቁመቱ ደግሞ 7 ከ50 ሜትር ነው። ስለዚህ እነዚህ ከምን ከምን የተሰራ የፍሬሙ ፍሬም ይባላል ከባለ አራት ልሙጥ ላሜራ የነበረው ታጥፎ በዲዛይን መሰረት ወደዚህ ታጥፎ እንደዚህ ቅርጽ ሆነ። ይሄ ደግሞ ባለ ሁለት ነው፣ 2 ሚሊ ሜትር ቲክነሱ ስቲል ነው። ያኛው ደግሞ አርኤችኤስ ይባላል። ያው የመኪናው የሚያደርግ ነው ማለት ነው። አርኤችኤስ በባለ ሁለት ቲክነሱ ባለ ሁለት ነው። ይሄ ፖኬቱ ይባላል። ይሄ ስታንድ፣ ይሄ የሚከፋፈት ነው በከፍታ በኮንቴነሩን ለመጫን ስለምትችል ማለት ነው። እና ይሄ ቋሚ ይባላል። ቋሙን ባለ አራት ነው። ይሄ መቆለፊያ መቆለፊያ ፕሌትም ባለ ስምንት እንጠቀማለን ማለት ነው። ከዛ ይሄ ፊልከረር ይባላል ያው የድርጅቱ አርማም አለው። በሌዘር ማሽን ነው የሚወጣው። ይሄ ዲዛይን ሳልማን ይላል የድርጅቱ ስም ነው። እዚህ ጋር ታንከር ማስቀመጫ ነው ሪዘርቨር ፊልድ ታንከር ይባላል። እዚህ ጋር ይጠቀማል ማደያ በሌለበት ባት ሰዓት ነዳጅ እንዲያልቅብህ ሪዘርቨ ነው የምትጠቀምበት። በበረሃ ላይ ከጨረሰብህ ከዚህ ተጠቅመህ ልትቀጥል ትችላለህ ማለት ነው፣ በረሃ ላይ ሳሂድ ሚ ኢንጂነሪንግ ወደ ማኒፋክቸሪንግ ኢንዱስትሪ ዘርፍ ከመግባቱ በፊት በትራንስፖርት አገልግሎት ዘርፍ ይሰራ እንደነበር የገለጹት የድርጅቱ ስራ አስኪያጅ በትራንስፖርት ዘርፍ ያለውን የተሽከርካሪ አቅርቦት እጥረት በሀገር ውስጥ በማምረት ችግሩን ለመፍታት እየተሰራ መሆኑን ገልጸዋል። መጀመሪያው ባለቤቱ ይህ ልጅት ባለቤቱ ማለት ነው ነጋዴ

አንዳንድ የቀጠመን ችግሮች ምን እንደሆነ መጀመሪያ ኤ ፋብሪካ ፋብሪካ ነው የመጀመሪያ አንደ ፋብሪካ ስለሆነ ባለሙያውን መጀመሪያ ለማግኘት መጀመሪያ ጊዜ ትንሽ ነበር። ይች ትንሽ ቻሌንጅ ነበር። ከዛ የተማረ ሰው ኃይል አዲስ አበባ ውስጥ ያለው የተማረ ሰው ነው፣ ሞያ ኤሌክትሪካል ሜካኒካል ያለው እዛ የተማረ ሰዎች ከዛ ሄደን ጠርተን

ወዳ ታታ አንሱ ነ ሁለተኛ ሞ መራትራቱጀዜ ተዋቴን መብራቱን ገብተዋል ሁለቱ ነው። ዋና እ ብዙ ኢንጂነሪንግ ምርቶች በዋጋም ሆነ በጥራት ከሌሎች ተመሳሳይ ምርቶች የተሻሉ መሆናቸውንም አቶ አህመድ ጠቁመዋል። ያው ጥሩ ነው። አሪፍ ነው ይህኛ ደግሞ ምርት የምንጠቀመው የሀገራችን እንትን ዜጎች ናቸው። የክልል እዚህ ሶማሊ ክልል ምን የሚኖሩ ከዚህ መስቶ ይገዛሉ። አዲስ አበባ ሁሉም ሀገራችን ዋጋ ውስጥ እና ብዙ ነገሮችን ሁሉም ሰዎች እዚህ ከኛ ምርት ይገዛሉ። በብዛት አሁን ለምሳሌ የማዕድያ ታንክሮች ድሮ ከአዲስ አበባ ብቻ ነው እንጂ ሌላ ቦታ አልነበረም። አሁን ግን ይሄ ፋብሪካ ከተ ከተከፈተ በኋላ የማዕድያ ታንከሮች እዚ ሰርተን ሰዎቹ መጥተ እዚ ወስዶ ቅርብ ቅርበት ስላለ ሳይደከሙ ብዙ ሳይደርሱ መጥተ ወስዶ ገዝቶ የፈለገ ቦታ መውሰድ ይችላሉ። አንድ እሱ ነው። ሁለተኛ ደግሞ መኪና በሶማሌ ክልል ብዙ ከብትና ፍየል አለ፣ ብዙ ነገሮች አለ። አንዳንድ ነገሮቹ መኪኖች ይፈልጋሉ። ለዛው ለምንነገደል ለምሳሌ ውስጥ ከአንድ ዞን ወደ ሌላ ዞን ለመውሰድ እቃ አለ፣ ብዙ ነገር አለ። ትራንስፖርት በጣም እንትን ከፍተኛ እንትን ነበረ። ዚ ሁሉም ይሄ ፋብሪካ ከተቋቋመ በኋላ ይሄ ሁሉም መፍተት ተገኘ። እና ሰዎቹ መጥተው እዚህ ላይ አሁን መኪና አይቶ ዲዛይን የፈለገ ዲዛይን አይቶ የትኛው መኪና ሸርታ ብቻ ነው ፈልጉ ወይ ከንሳ ነው ፈልጉ ወይ ቦቴ ነው ፈልጉ የፈለገ በቃ ምርት አይቶ ከዛ ራሳቸው ወስኖ ገዝቶ መጠቀም ይችላሉ። ሳሂድ ሚ ኢንጂነሪንግ በቀጣይም የምርት ስብጥሩንና የገበያ ተደራሽነቱን በማስፋት ምርቶቹን ለጎረቤት ሀገራት ኤክስፖርት የማድረግ እቅድም አለው። ሀሳባችን ይሄ ፋብሪካ ከፍተኛ ለመደ ብዙ እንዳድግና በጣም ዘመናዊ እንደሆን ፕሮዶክቶቹን አሁን የምንሰራ ብቻ ሳይሆን ሌሎች ፕሮዶክት መጨመር እንፈልጋለን። እንስፋፋና አሁን እንስፋፋ እንፈልጋለን። አሁን ዋናው የፋብሪካው ቢሮና ወርክሾፑ እዚ ነው። አዲስ አበባውን አንድ ወርክሾፕ አለን ብራንች ተከፍተዋል። ወርክሾፕ ማለት አዲስ አበባ ላይ ተጀመረ። ስለዚህ የፕሮጀክቱ ምንድነው ድርጅቱን እንፈልጋለን ወደ ሀገር ውስጥ ሌሎች ከተሞች እንዲስፋፋ፣ ምርታችን እንዲስፋፋ አሁን ስራ ብቻ ሳይሆን ሌሎችን አዲሶችን ለመጨመር አለብን ሀሳብ ለመጨመር በፕሮዳክሽኑ ደግሞ ከፍተኛ እንድችል እንፈልጋለን። ሀሳብ አለን። ጎረቤት ሀገሮችን፣ ኤስት አፍሪካ ሀገሮችን ኤክስፖርት ለማድረግ ሀሳብ አለን። እሱም ስለዚህ ከብዙ ንትን ይቀዳለን ስረክት ይችላለን ከተጀመሩ ሰርችለን